በ2018 ዓ ም ግልጽና ቅልጥፍና የተሞላበት የዳኝነት አገልግሎት ለመስጠት የሚያስችሉ የተለያዩ የለውጥ ስራዎች መከናወናቸውን የአማራ ክልል ጠቅላይ ፍርድ ቤት ገለጸ። የአማራ ክልል ጠቅላይ ፍርድ ቤትና በተዋረድ የሚገኙ ፍርድ ቤቶች ከሁለት ወራት የረፍት መልስ በኋላ የ2018 የስራ ዘመን መደበኛ የዳኝነት አገልግሎትን መስጠት ጀምረዋል። ካሰው መንጌ ባለፉት ሁለት ወራት በከፊል ዝግብነው ነው የቆዩት የአማራ ክልል ፍርድ ቤቶች የ2018 የሥራ ዘመን መደበኛ የዳኝነት አገልግሎትን መስጠት ጀምረዋል። ጥቅምት 3 2018 ዓ.ም ፍርድ ቤቶች ከረፍት የተመለሱ ሲሆን የአማራ ክልል ጠቅላይ ፍርድ ቤትም የዳኝነት ችሎትን በይፋ ጀምረዋል። በክልሉ ጠቅላይ ፍርድ ቤት የሰበር ዳኝነት አገልግሎት አሰጣጥ የስራ ሂደት አስተባባሪ ሀብታሙ አደራ ጠቅላይ ፍርድ ቤቱን ጨምሮ ለረፍት ተዘግቶ የነበሩ የተዋረዱ ፍርድ ቤቶች ስራ መጀመራቸውን ገልጸዋል። አማራ ክልል ጠቅላይ ፍርድ ቤት እየተዋረዱ ያሉትኝ በአዋጅ ቁጥር 281/2014 በተመለከተው መሰረት ከሐምሌ 30 እስከ መስከረም 30 ድረስ የዳኞች የረፍት ጊዜ በመሆኑ ምክንያት ፍርድ ቤቶች ዝግ ሆነው የሚቆዩበት ጊዜ ነው። ይሄ ማለት ሲባል ያው አስፈላጊና አጣዳፊ የሆኑ ጉዳዮች በተረኛ ችሎት እየተመደቡ ሲሰሩ የቀረሙበት ሁኔታ ነው የነበረው። ነገር ግን አሁን ጥቅምት ሶስት ቀን በይፋ መደበኛ ስራ የተከፈተ መሆኑን አስመልክቶ እንዳያችሁትም ባለ ጉዳዩ በየቀጠሮው እየተገኘ ጉዳዩን እየተከታተለ ያለበት ሁኔታ ነው ያለውና ከዛሬ ጀምሮ በይፋ መደበኛ ፍርድ ቤቶች የተከፈቱና መደበኛ ስራቸውን የቀጠሉ መሆኑን የተመለከትንበት ነው። የክልሉ ጠቅላይ ፍርድ ቤት በ2017 በጀት ዓመት የዳኝነት ስራውን ሊያሳልጡ የሚችሉ የለውጥ ስራዎችን ሲያከናውን መቆየቱን የገለጹት አቶ ሀብታሙ ይህም የዳኞችን ተነሳሽነት የሚጨምርና የተገልጋዮችን የግልጽ ችሎት መብትን ያረጋገጠ ነው ብለዋል። በ2017 ዓመተ ምህረት የከፍተኛ አመራሩን ለውጥ ካደረገ በኋላ በተጨባጭ በሚታይ ሁኔታ ከፍተኛ የለውጥ ስራዎችን ሲያከናውን ነው የቆየው። ከነኝም ውስጥ ዳኞቹን የስራ ተነሳሽነት ከፍ ባለ ሁኔታ እንዲጨምር በማድረግና የበለጠ የአገልጋይነት ስሜት እንዲላበሰው ማድረግ ምቹ የስራ አካባቢ በመፍጠር የሚያስችሉበትን ችሎት በተመለከተ ሳቢና ማራኪ በማድረግ ይህም የስራ ተነሳሽነትን ስለሚጨምር ማለት ነው። ግልጽ ችሎት በራሱ በመርህ ደረጃ የተመለከተ ነው። ነገር ግን እነዚህ የለውጥ ስራዎች ከመከናወናቸው በፊት ዳኞቹ በጠባብ ክፍል ውስን ባለ ጉዳዮችን ብቻ በማስገባት ሌላኛው ኦዲያንስ ጉዳይ ያለውም ሆነ የሌለው ችሎትን በተመለከተ ቀርቦ የመከታተል መብት አለው፣ እሱን ሊያስተናግድ የሚችል ሁኔታ አልነበረም። አሁን እንደተመለከታችሁትኝ ሰፊ የችሎት አዳራሹ ተዘጋጅተዋል። ሁሉም ባለ ጉዳይ በፍርድ ቤቱ ለመስተናገድ ቀጠሮ ያለውም የሌለውም ችሎት ለመከታተል የሚፈልግ ሁሉ በመግባት የችሎ ሚዲታት መከታተል ይችላል ማለት ነው። የዳኝነት ስራውን በተቀላጠፈና በአጠረ ጊዜ ለተገልጋዮች ለመስጠት የሚያስችል የዲጂታላይዜሽን ስራ ተግባራዊ መደረጉንም ገልጸዋል። ይህም ግልጽነትና ቅልጥፍና የተሞላበት የፍትህ ስርዓትን ለማረጋገጥ ከፍተኛ ሚና እንዳለው አስረድተዋል። ባለፈው ዓመት የህንፃውን እድሳትና ለዚህ ምቹ በማድረግ ሰፋ ባለ ሁኔታ የዝግጅት ምዕራፍ ተጠርጎበታል። በከፊልም ደግሞ ጀምረንበት የቆየንበት አጋጣሚ ነበረ። 2018 ግን በሰፊው ማስቀጠል ሰዎቹ ካሉበት ቦታ ባሉበት ዞን ላይ ባሉበት ከፍተኛ ፍርድ ቤት ሆነው ወደ ጠቅላይ ፍርድ ቤት ባህር ዳር መምጣት ሳይጠበቅባቸው ጉዳያቸውን ባሉበት ሆነው እንዲከታተሉ፣ ይሄ አክሴሲቢሊቲ የምንለው ወይም ተደራሽነትን በተመለከተ ጉዳዮች በተያያዘላቸው ቀጠሮ ዕለት የተያዘላቸውን ጉዳዮች እየተስተናገዱ ያለበት ሁኔታ ነው ያለ። ይሄ ደግሞ ቅልጥፍናን በእጅጉ የጨመረ 2018 ዓ.ም የላቀ የዳኝነት አገልግሎት ለመስጠት በየደረጃው የሚገኙ ዳኞች በቅልጥፍና በታማኝነትና ነፃና ገለልተኛ ሆነው ተገቢውን የዳኝነት አገልግሎት ለመስጠት የሚያስችሉ የተለያዩ ስልጠናዎችን ወስደው ወደ ስራ መግባታቸውም ተገልጿል።